እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማር እና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል ተወደዳችሁና የተከበራችሁ የቻናላችን ተከታታዮች ቻናሉን ላይክ፣ ሸር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። በዛሬው ዝግጅት ደግሞ ወደ እናንተ ይዘንላቸው የመጣን የአማርኛ ቃላት ምስረታ ቃላት ምስረታ በሚል የተለያዩ ቃላትን በመመስረት እንዴት ማንበብና መጻፍ እንደምንችል ሊያሳይ የሚችል ቪዲዮ ነው። እሺ፣ በቀጥታ ወደ ዝግጅቱ ሳልፍ እንደምታዩት የተለያዩ ቃላትን ተጽፈው እንዴት ማንበብና መጻፍ እንደምንችል ሊያሳይ የሚችል ነው። በቀጥታ ወደ ዝግጅቱ አልፋለሁ። እሺ መጀመሪያ እያንዳንዱን ሆሄ ነጣጥዬ እጠራዋለሁ። እያንዳንዱን ሆሄ በመነጣጠል እጠራዋለሁ። ቀጥሎ በማጣመር አነባዋለሁ። ስለዚህ ተከታተሉ። ታ፣ ደ፣ መ በአንድ ላይ ታደመ። እደግመዋለሁ። ታደመ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄ ዝ ር ዝ ር በአንድ ላይ ዝርዝር። እደግመዋለሁ ዝርዝር። ቀጥሎ ያለው ዘ ር ፍ በአንድ ላይ ዘርፍ እደግመዋለው፣ ዘርፍ። እሺ፣ ቀጥሎ ያለው ደግሞ ይሄኛው ጽጌረዳ፣ ዳ፣ ባንድ ላይ ጽጌረዳ። እደግመዋለው፣ ጽጌ ረዳ። ቀጥሎ ያለው ይሄ ማ ህ ሌ ት በአንድ ላይ ማህሌት። እደግመዋለሁ ማህሌት። ቀጥሎ ያለው ራ ሄ ል በአንድ ላይ ራሄል። እደግመዋለሁ ራሄል። ቀጥሎ ያለው ይሄ ፋ ጡ ማ በአንድ ላይ ፋጡማ። እደግመዋለሁ ፋጡማ። እሺ፣ ቀጥሎ ያለው ይሄኛው ደግሞ ሸ ሚ ዝ በአንድ ላይ ሸሚዝ። እደግመዋለው፣ ሸሚዝ። ቀጥሎ ያለው ይሄ ደግሞ ዘ ን ቢ ል በአንድ ላይ ዘምቢል። እደግመዋለው፣ ዘምቢል። እሺ፣ ይሄኛው ደግሞ ቀጥሎ ያለው ይሄ ቀ ን ድ በአንድ ላይ ቀንድ። እደግመዋለሁ ቀንድ። ቀጥሎ ያለው ይሄ፣ መ ጠ ለ ያ በአንድ ላይ መጠለያ እደግመዋለሁ፣ መጠለያ። እሺ፣ ቀጣይ ያለው ይሄ ደግሞ ው ዝ ዋ ዜ በአንድ ላይ ውዝዋዜ። እደግመዋለሁ፣ ውዝዋዜ። ቀጥሎ ያለው ይሄ ታ ጋሺ ባንድ ላይ ታጋሽ። እደግመዋለሁ ታጋሽ። እሺ፣ ቀጥሎ ያለው ይሄ ተል ባ ባንድ ላይ ተልባ። እደግመዋለሁ ተልባ ቀጥሎ ያለው ይኸኛው ደግሞ ሰሊጥ። ሊ ጥ በአንድ ላይ ሳሊጥ። እደግመዋለሁ። ሳሊጥ። ሰ ሊ ጥ በአንድ ላይ ሳሊጥ። እደግመዋለሁ። ሳሊጥ። ቀጥሎ ያለው ደግሞ ጎዳ ና በአንድ ላይ ጎዳና። እደግመዋለሁ ጎዳና። እሺ፣ ቀጣይ ያለው ይሄ ቡ ና በአንድ ላይ ቡና። እደግመዋለሁ ቡና። እሺ ቀጣይ ያለው ይሄ ደግሞ በ ር በ ረ በአንድ ላይ በርበሬ። እደግመዋለሁ በርበሬ። ቀጥሎ ያለው እሄ ለ ወ ጣ በአንድ ላይ ለወጣ እደግመዋለሁ ለወጣ። ቀጥሎ ያለው ወቀጠ በአንድ ላይ ወቀጠ። እደግመዋለሁ ወቀጠ። ቀጣይ ቡር ሺ በአንድ ላይ ቡርሽ። እደግመዋለሁ ቡርሽ። እሺ፣ ቀጥሎ ያለው ማ ህ በ ር በአንድ ላይ ማህበር። እደግመዋለሁ ማህበር። ቀጥሎ ያለው አ ቀ ደ በአንድ ላይ አቀደ። እደግመዋለሁ፣ አቀደ። እሺ፣ ቀጣይ ያለው ይሄኛው ሐ ዋ ሳ በአንድ ላይ ሐዋሳ።

በአንድ ላይ ሂሳብ። እደግመዋለሁ ሂሳብ። እሺ፣ ቀጥሎ ያለው ቀ ይ ስ ር በአንድ ላይ ቀይስር። እደግመዋለሁ ቀይስር። ቀጥሎ ያለው ደግሞ ይሄኛው ካ ሮ ት፣ በአንድ ላይ ካሮት። እደግመዋለሁ ካሮት። እሺ፣ ቀጥሎ ያለኛው ደግሞ ሽ ን ኩ ር ት በአንድ ላይ ሽንኩርት። እደግመዋለሁ ሽንኩርት። እሺ፣ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት በቀላሉ አማርኛን ማንበብና መጻፍ ያስችላችኋል። ስትከታተሉም ከርሰሩን ተከትላችሁ እያንዳንዱን ቃል ሆሄው ተነጣጥሎ ሲጠራ ድምፁን፣ ቅርጹን በማየት ቃሉን እንዴት እንደሚነበብ ትረዱበታላችሁ። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው ብታዩ ትማሩበታላችሁ፣ ታተርፉበታላችሁ። ቪዲዮውን አይታችሁ ሲጨርሱ ላይክ፣ ሸር፣ ሰብስክራይብ ይደረግ። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ ቸረን ሰንብት። መልካም ጊዜ